ምን አይነት ጥያቄ ነው የምትጠይቃት? ሲጀመር ሩትዬ የቤት ልጅ ናት። እንደዚህ አይነት ነገር አታቅልህ። ምን ብላ ትመልስልህ? ሲጀመር መቼ አንተ ሩታዬን ጥያቄውን ጠይቃት። እቺ ልጅቷ ሲጀመር መቼ አስወራቻት? ልክ እንደ ዝንቦቹ ጥልቅ አለች እና መመለስ አቅቶች ነው ምናምን የምትያት አንቺ። በመጀመሪያ መቼ መቼ ልታስወሪ ያቻልሽ ማለት ነው። እንጂ ሩታዬ ይሄ መልስ እኮ በጣም ሲምፕል ነው ማለት ነው። ሲምፕል ነው። ሲጀመር ፖሊስ ፖሊስ ያልሹ ነገር ማለት ነው እንዴ? ለአንድ ለፍቅረኛ ወይም ጓደኛዎች ቻት ስላደረገ በፖሊስ አስጠቁማ ምናምን፣ ይሄ እኮ ምን ምን እኛ ሰዎች ስንባል እኮ ብዙ ጥፋት አለን አደለ? እና ይሄ ደግሞ ፖሊስ የሚያስሄድም አደለም። እዛው በጥፊ ድርግም ማድረግ ትችላለ ሩቲ ማለት ነው። እዛው ወይ እሱንም እሱንም እንዳየቸው እሷን ልጅቷንም እንዳይሻት በጥፊ ድርግም ማለት ትችላለ። ይሄ እኮ ቀላል ነገር እኮ ነው። ካልዳነ ይሙት። እና ሩታዬን ለማሸማቀቅ ብዙም ባትሞክሪ መልካም ነው ብዬ እመኛለሁ። እና ቤተሰቦች አስተያየት ስጡ። ላይክ፣ ሸር፣ ሰብስክራይብ በማድረግ ባይ ባይ።